የሀሳብ ገበታ ሀሳብ ያለ ልዩነት ሚዛናዊነት፣ እንዲሁም በአሳታፊነት የሚንሸራሸርበት ቤት። የመጀመሪያው የባህር በር አጀንዳ የማን ነው የሚል ጥያቄ ማቅረብ እፈልጋለሁ። ለምን አሁን ሆነ በአሁኑ ሰት ሳይሆን አጠቃላይ አጀንዳው የማን ነው የሚል ነው። ምክንያቱም ከፊሉ እና እንደውም አብዛኛው በተቃውሞ ያለው አይ አጀንዳው የአብይ ነው ራሱ የባህር በር አጀንዳው የሚል ነው እና ግን ሰቀንድ ሌየር አለው ብዬ እኔ ስለምገምት ነው ስትናገረም የሰማሁት ጉዳዩ ለምን አሁንና እንዴት የሚለው እንጂ አጀንዳው ራሱ ፒር ላይ አብይ የፈጠረው ወይም የአብይ አጀንዳ ነው የሚል ስላልመሰለኝ አጀንዳው የማን ነው ለሚለው የተወሰነ አጭር ቪዲዮ አለና፣ ያን ቪዲዮ ላሳይና አስተያየት እንድሰጥ እፈልጋለሁ። የመጀመሪያው እሱ ነው። ምነው እዛ ለመግባት ነው። ኢትዮጵያ የጂኦግራፊ እስረኛ ሆኗ ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው። የወደብ አገልግሎት እንደ ነዳጅ እንደ ባንክ አገልግሎት እንደ መኪና በገበያ የሚሸጥና የሚገዛ አገልግሎትና ሸቀጥ ነው። ወደብ ሸቀጥ ነው ብለን በ60 ኪሎ ሜትር ቁጭ ካል አደጋ ይመጣል ነው በህዝብ ያልተመረጠ መንግስት የባህር በር አሳልፎ የመስጠት ማንዴት የለውም። የባህር በር ጥያቄ ማንሳት ወንጀልና ስህተት አይደለም። ታሪክን ብታውቁ መለስ ብላችሁ ይህን ጥያቄ ማንሳት ስህተት የሚሆንበት ምንም ምክንያት የለም። ይህን እንደ መነሻ በቀላሉ እንዲሆን ጠቅላይ ሚኒስትሩ ያለውም እዚህ ውስጥ ቅንጫቢ ስለሆነ ለዛ እንዲያመጣት ቀላል ስለሚሆን አጀንዳው ሌላ ሳልክ አጀንዳው ማን ነው የባህርበር አጀንዳ የኢትዮጵያ ህዝብ በፓርቲ ደረጃ ደግሞ ከወሰድክ የመጀመሪያው ይሄ ጉዳይ አጀንዳ ነው ሊል የሚችለው ኢዴፓ ነው እኔ መስራች የነበርኩበት አባል የነበርኩበት መሪ የነበርኩበት ፓርቲ ነው ለመጀመሪያ ጊዜ በኢትዮጵያ ታሪክ የባህር በር ጥያቄ የትውልዱ ጥያቄ መሆን አለበት ብሎ የፖለቲካ ፕሮግራም ላይ ያካተተ ፓርቲ የመጀመሪያ ፓርቲ የኛ ፓርቲ ነው። በፓርቲ ደረጃ ካየህ ቀዳሚው ጥያቄ እኛ ነን። ነገር ግን የትውልድ ጥያቄ ነው የሚል እምነት አለ። የኢትዮጵያ ሕዝብ የባህር በር ያስፈልገኛል የሚል እምነት አለው። ስለዚህ አጀንዳው የኢትዮጵያ ሕዝብ ነው የሚል እምነት አለ። የባህር በር አጀንዳ ነው እያልኩ ያለሁት አሁን የሚነሳው አጀንዳ ማለት አይደለም። አሁንም የባህር በር አጀንዳ አይደለ እየተነሳ ያለው። እኔም ለይቼ ነው ያስቀመኩለት ለጠቅላይ ሚኒስትሩ የባህር በር አጀንዳ አይደለም። ምንድን ነው አጀንዳው የሚጠይቀው? የባህር በር አጀንዳና እና ወደብን ነው የሚለው። ትናንትናም የተናገረው ይኸው ዜጋ ይህን ተናገረው። የባህርን ኢትዮጵያ ለማጣት ሰላሳ ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ በሰላሳ ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችሁ ሌላ ሰላሳ አመት ያስፈልጋታል ብዬ ግን አላስብም። በተረጋጋ መንገድ በሰከነ መንገድ በውይይት መሄድ በጣም አስፈላጊ የፈለገ ብንወያይ ግን ለማጣት የፈጀብን ሰላሳ አመት ለማግኘት ይፈጀብናል ብዬ ግን አላስብም። እሺ ይህንን ነው አንዱ ትናንትና የተናገረው ከአሁኑ ጉዳይ ጋር የተያያዘው። አዎ ምንድን ነው ምን ብያሃለሁ ነው? የጠቅላይ ሚኒስትሩ ፍላጎት የባህር በር አጀንዳ አደለም። የባህር በር አጀንዳ ያለው ሰው ወይም መሪ የባህር በር ሊያስገኝ የሚችለውን መንገድ ነው የሚከተለው። የባህር በር ሊያስገኝ የሚችለውን መፍትሄ ነው የሚከተለው። አሁን ይሄ ጠቅላይ ሚኒስትር እየተከተሉ ያሉት የባህር በር የማግኘት እድላችንን የሚያርቅ የሚያወሳስብ ምናልባትም እንዳይቻል የሚያደርግ ስለዚህ የእሳቸው አጀንዳ የባህር በር የማግኘት አጀንዳ አደለም። እሳቸው ለምንድ ነው የሚያቀርቡት? ካልከኝ መመለስ ይችላሉ። አንደኛ በቃ የትኩረት ሴንተር መሆን ይፈልጋሉ። ጥሩ ነገር ሰርተው የትኩረት ሴንተር መሆን ካልቻሉ፣ በጦርነት አዋጅ ነው ያን ትኩረት ሊያገኙ የሚችሉት። ስለዚህ የአካባቢው ሀገሮች፣ የዓለም ሀገሮች እሳቸው ላይ ትኩረት እንዲያደርጉ ይፈልጋሉ። ትኩረት ያሰጣቸዋል፣ ያስገኝላቸዋል። ይሄ ምክንያቱም ከባድ አጀንዳ፣ አንድን ሀገር በጉልበት ለመውረር የባህር በር ለመቀማት የሚደረግ እንቅስቃሴ እጅግ ከባድ አጀንዳ ነው እንቅስቃሴው ግን አለ በዛው እንድትሄድበት የመውረድ እንቅስቃሴ አለ ወልንጅ እንጨርስ ዞሮ ዞሮ ፕሮፓጋንዳ አይደል ያሰማኝ በሱ ደረጃ ያለው ነገር ነው ማየት የምችለው ስለዚህ አንድ ሁለተኛ ይሄ ሰውዬ ቋሚ የሆነ ገንዘብ ከዩናይትድ አረብ ኤሜሬትስ ማግኘት ይፈልጋሉ የመሳሪያ እርዳታ ማግኘት ይፈልጋሉ የገቡት ቃል አለ የቀይ ባህር ሀይል ሆናለሁ ነገ ከነገ ወዲያ ያኔ በቀይ ባህር ዙሪያ የሚኖረው ስትራቴጂክ ጥቅማችሁ እንዲጠበቅ አደርጋለሁ ብሎ ቃል ገብቶ ይህን እውነት ማስመሰል ይፈልጋል። እውነት አስመስሎ የሚመጣው ገንዘብ እንዳይቆም ይፈልጋል። የሚመጣው የመሳሪያ እርዳታ እንዳይቆም ይፈልጋል። አንዱ ይሄ ነው። ሁለተኛው ይሄ ነው። ሶስተኛው ምንድን ነው? አገር ቤት በአንድነት ኃይሉ፣ በኢትዮጵያ ኒስት ኃይሉ፣ በአማራው ማህበረሰብ ከፍተኛ የሆነ የተቀባይነት ችግር ገጥሞታል፣ ጠቅላይ ሚኒስትሩ ገጥሟቸዋል። የዛሬ ሶስት አራት ዓመት የነበራቸው ተቀባይነት አሁን በኖ ጠፍቷል። አይንህን ላፈር ተብለዋል። ስለዚህ የዚህን ህብረተሰብ ድጋፍ መልሽ እንዴት ነው የማገኘው ብሎ ያስባሉ። በተለይ ምርጫ እየመጣ ነው፣ ወደፊት የሀገር ውስጥ ጦርነት እየተባባሰ ነው። ስለዚህ የዚህን ህዝብ ድጋፍ ላገኝ የምችለው ይሄ ህዝብ ለባህር በር ጥያቄ ቀናይ ነው፣ ይህን ጥያቄ በመድረክ ባቀነቅን ትኩረት ይሰጠኛል፣ ተቀባይነት አገኛለሁ፣ ይደግፈኛል ብለው ነው ይህን እያራመዱ ያለ ይህን ደግሞ ዛሬ አይደለም ወገስ የምናገረው፣ ከሶስት ዓመት በፊት ተናግሬያለሁ። ከኪሳቸው ካስቀመጧቸው የድጋፍ ማሰባሰቢያ ካርዶች ውስጥ አንዱ የቀይ ባህር ጉዳይ ነው። ስለንቦናቸው ከገባይ በኋላ ማለት ነው። ምን እንደሚናገሩ ብቻ ሳይሆን እንዴት እንደሚያስቡ ከተረዳኋቸው በኋላ የተለያዩ ካርዶች ኪሳቸው ውስጥ አሉ። ሁለት ካርድ ይቀራቸዋል። አንዱ የቀይ ባህር ጉዳይ ነው። ሁለተኛው ህገ መንግስትን የመለወጥ ወይም የማሻሻል ጉዳይ። እነዚህን ካርዶች ወደፊት ይመዛሉ ብዬ ነበረ። መዘዙ የተለየ ነገር አለ እንጂ የባህር በር የሚፈልግ ሰው በዚህ መንገድ፣ አንድ ነገር በድፍረት ልናገር። ለምንድን ነው ይሄ መንገድ ባህር በር ጥያቄያችንን አያስመልስም፣ አያስገኝም፣ አያስገኝም። ከዓለም ተቃራኒ ሆነህ የዓለምን ሕግ ጥሰህ ሉዓላዊ ሀገር ወረህ ለኢትዮጵያ ሕዝብ የባህር በር በዘላቂነት ልታመጣለት አትችልም። አንፃራዊ ጉልበት ኖሮህ የጉልበት ብልጫ ኖሮህ ለሳምንታት አሰብን ሄደን ልትቆጣጠር ትችላለህ። ለኢትዮጵያ ሕዝብ የሚጠቀምበት የባህር በር ግን አታመጣለትም። የባሰ ቀጣይ የሆነ ጦርነት ታመጣለህ። ያ ጦርነት ደግሞ የአገሩንም የትውልዱንም ህልውና የሚፈታትን ነው የሚሆነው። በዓለም አቀፍ ደረጃ ትወገዛለህ፣ ኢኮኖሚ ይንኮታኮታል፣ የመንግስትም ህልውና አይኖርም። የሚያሳዝነው የሀገሩና የህዝቡም ህልውና ችግር ውስጥ ይገባል። እንኳንስ የባህር በር ሊያስገኝልን አያስገኝልንም። አንድ ነገር በዚህ አጋጣሚ በድፍረት ልናገር፣ በህዝብ ፊት በህዝብ ፊት የባህር በር ጥያቄ በእኔ ደረጃ ኢትዮጵያ ውስጥ ያነሳው ሰው የለም። የጻፈበት የተናገረበት የለም። ቅድም ንግግሩን አቅርበዋል። ከሀያ ዓመት በፊት ነው እሱ የተናገርኩት። በእርግጠኝነት ግን አንድ ነገር ልናገር፣ በሶሻል ሳይንስ እርግጠኛ መሆን አይቻልም። በአንዳንድ ጉዳዮች ላይ ግን እርግጠኛ ነኝ። አሁን ጠቅላይ ሚኒስትር አብይ ባሰቡበት መንገድ ተሂዶ የኢትዮጵያ ህዝብ የባህር በር አግኝቶ ተጠቃሚ ከሆነ በማግስቱ እኔ ከፖለቲካ እለቃለሁ። የፖለቲካ ደንቆሮ ነኝ ማለት ነው አይገባኝም ማለት ነው ደደብ ነው ማለት ነው። ይሄ ጉዳይ እንዳውም የባህር በር ማጌት እድላችንን የሚያረቅ ነው፣ የሚያወሳስብ ነው። ከዚህ በኋላ በጎረቤት አካባቢ ያሉ ሀገሮች ሁሉ ኢትዮጵያን በስጋት ነው የሚያዩት፣ በፍርሃት ነው የሚያዩት። መቶ ሰላሳ ሚሊዮን ህዝብ ነው ያለኝ ብለ ከሁለት ሚሊዮን ከሶስት ሚሊዮን ህዝብ ጋር ራስን በጉልበት ማነጻጸር ከጀመርክ በኋላ ማንም ጎረቤት ሀገር በስጋት ነው የሚያዩት፣ በፍርሃት ነው የሚያዩት። ከነዚህ ሀገሮች ጋር ነገ በሰላማዊ መንገድ በጥቅም ልውውጥ በዲፕሎማሲ የባህር በር ጥያቄያችንን ለማሳካት የምናደርገው ጥረት ሁሉ ችግር ውስጥ ነው የሚወድቀው፣ የማይቻል ነው የሚሆነው። ስለዚህ ለኢትዮጵያ የባህር በር ማስገኘት የሚፈልግ መሪ በዚህ ወቅት አገሪቱ በጦርነት እየታመሰች፣ በጦርነት በኃይል የባህር በር አመጣለሁ ብሎ አይፎክርም ይሄ የኢትዮጵያ የባህር በር እንዳታገኝ የሚፈልግ መሪ አመለካከት ነው፣ አካሄድ። ስለዚህ ለዚህ ነው የእሳቸው አጀንዳ የባህር በር አጀንዳ አይደለም። የባህር በር አጀንዳ ያለን እኛንን እንደ ፓርቲ ከወሰድ እንደ ፖለቲካ ከወሰድ እና የኢትዮጵያ ሕዝብ እና ትውልድ ይሄን አጀንዳ ይዞት መቀጠል አለበት የሚል እምነት አለን። አሁን በተያዘው መንገድ ግን አስተላልፎ አለን ኢንፎርሜሽን አለን ውሸታቸውንም ሊሆን ይችላል ለቅድም ላልኩ ፐርፐዝ እንጂ ገፍተውም ጦርነት ውስጥ ላይገቡ ይችላሉ ላይጀምሩ ይችላሉ። ለመዋቅራቸው ያስተላለፉት ግን ሰርኩላር ወይም መመሪያ ምንድን ነው? በየሄዳችሁበት በቴሌቪዥን በሬዲዮ የጦርነት ሙድ ውስጥ እንዳለን አድርጋችሁ መልዕክት አስተላልፉ፣ በአጭር ጊዜ እንደምንዘምት በኃይል እንደምንይዝ አድርጋችሁ ቀስቀስ አድርጉ ተብሎ ነው የተነገሩ። አሁን ይሄ ሰውዬ ፍለርት እያደረጉ ሊሆን ይችላሉ ቅድም ያልኩ ሶስት ነገሮች ለማሰራ ነገር ግን አንድ ጊዜ በዚህ ደረጃ ለጥጥህ የሰው ለዋላዊ አገር እወራለሁ ብለህ በኃይል አንበረክካለሁ ብለህ ፕሮፓጋንዳ ከጀመርክ የጦርነት ቅስቀሳ ከጀመርክ በኋላ ግን ጦርነቱን አንተ አትቆጣጠሩ፣ በአንተ ጊዜና ሁኔታ አይደለም የሚጀምረው ሌላ የሰጋ አካልም ይጀምሩ እና ይህ ደንበኛ ፒውር የሆነ የጦርነት አዋጅ ኢንቴንሽኑ ምንም ይሁን ምንም እና ይሄ የባህር በር ኢትዮጵያ እንዳታገኝ የትውልዱ የባህር በር ጥያቄ እንዳይመለስ ከሚፈልግ ከሚፈልግ ጠባብ መሪ የሚመነጭ አስተሳሰብ ነው እንጂ ለባህር በር ተቆርቋሪ የሆነ መሪ በእንዲህ አይነት መልኩ የኢትዮጵያን የባህር በር አመጣለሁ ብሎ አይፎክርም። በጣም ጥሩ አንድ ነገር በዛው ብትሄድበት፣ የምፈልገው ልደት፣ አጀንዳውንና በዚህ ሰዓት መምጣቱና በአብይ መምጣቱ መካከል ተለይቶ መታየት አለበት ብዬ ነው የማስበው። በግለጭ ልጨርሰው ለጨርስልልደት ይሄ ፖፑላሪቲ እ አጀንዳ አንፃር አንዳንድ ሰዎች የአብይ አጀንዳ ነው አንፖፑላር ነው ብለው ስለሚወስዱት አጀንዳው ግን ራሱን ችሎ በጣም ትልቅ ብዙ ሞቢላይዝ የሚያደርግ አጀንዳ ነው ብዬ ነው የማስበው። እና ለዛም ይመስለኛል በተደጋጋሚ ይህን ጉዳይ የምትናገረው፣ አጀንዳው ራሱ ፖፑላር አይደለም ራሱን ይዞ አዳም አዳምጠኝ ደግሜ ደጋግሜ የተናገረ ያሉ ለምሳሌ የዶክተር አብይን አገዛዝ አልደግፍም ያደል በጣም ከፍተኛ የሆነ በደል የደረሰብ ሰው ችግር የደረሰብ ሰው ንብረቴን የተወረስኩ፣ ዜግነቴን የተቀማሁ፣ ሳልወድ በግድ ስደተኛ እንደሆነ የተደረግኩ፣ አምስት ወር በዚህ አገዛዝ ታስሬ የማቀቁ ሰው ነኝ። ይህ ሁሉ ሆኖ ዶክተር አብይ አሁን ባለው ሁኔታ ኢትዮጵያ የባህር በር ያስፈልጋታል፣ ይህን ጉዳይ ደግሞ በፖለቲካ በዲፕሎማሲ መምጣት አለበት ብለን እናምናለን ብለው በጤናማ መልኩ በኃይል አይደለም በጦርነት አይደለም በሸር አይደለም ቢያራምዱ ከነዚህ ሁሉ ችግራቸው ጋር ደግፋቸው ነበር። በዚህ አጀንዳ ላይ ያላቸውን አቋም እደግፍ ነበር፣ ችግር የለብኝ አሁን የመጣው ግን ጀኒውን ለባህር በር ማግኛ ተብሎ የመጣ አጀንዳ በፖለቲካ ሸር በሴራ የመጣ ነው። ለግል ስልጣን የበላይነት ተብሎ የመጣ ነው። አንዳንድ ሰዎች ከሌጋሲ ጋር ሲያያይዙት ያለኝ ጠቅላይ ሚኒስትሩ እኮ የወደፊት ሌጋሲ የምን ሊሆን ነው ብለው ራሳቸውን ከመንግስቱ ከመለስ ሚኒሊክ ከአጼ ኃይለስላሴ ጋር አነጻጽረው ሌጋሲ እየፈለጉ ነው የሚሉ ትንታኔዎችን እሰማለሁ። አልስማማም። ጠቅላይ ሚኒስትር አብይ አህመድ ለሌጋሲ የሚጨነቁ ሰው አይደሉም። ለሌጋሲ የሚጨነቅ ሰው በሳል ሰው ነው፣ ነገን አርቆ የሚያስብ ሰው ነው። እሳቸው ካፍንጫቸው በላይ ለሌጋሲ አያስቡም። ለስልጣናቸው ብቻ ነው የሚያስቡት፣ ለበላይነታቸው ብቻ ነው የሚያስቡት። ለዛ ይጠቅመኛል ብለው ነው ይሄን አጀንዳ ያነሱት፣ ከሞትኩ በኋላ ሌጋሲ ምን ይሆናል ብለው አይደለም። ደግሞ በዚህ የሚገኝ ሌጋሲ የለም። አያመጡትም እኮ አልኩ እወራረዳለሁ እኮ አልኩ። ማንም ፖለቲከኛ ጨክኖ እንደዚህ ሊናገር አሁን በያዙት መንገድ በቅንጅት ጊዜ ምን ተናገር የነበረ መውገስ የቅንጅት አመራሮች እነ ዶክተር ብርሃኑ በያዛችሁት መንገድ ሄዳችሁ የኢትዮጵያን ሕዝብ ትግል ለውጤት ካበቃችሁት አገዛዙን ከስልጣን ካወረዳችሁት እኔ ተንበርክከ የኢትዮጵያን ሕዝብ ይቅርታ ጠይቃለሁ ነበር ያልኩት ትግሉን አስራ አምስት ሀያ ዓመት ወደኋላ ነው ምትወስዱት ነው ያልኳቸው። እኔ ያልኩት ነው የሆነ በዚህ ጉዳይም በጭካኔ ያሁን እ በድፍረት ተናገሩ እነ ዶክተር አብይ አሁን እነ ጀነራል ነ ማነው? ስማቸው የተማጆች ነው? እነሱ ፊልድ ማርሻል ብርሃኑ ጁላ እነሱ አሁን በያዙትና በሚሉት መንገድ ሄደው ኢትዮጵያ የባህር በር አግኝታ አንድ ወር የውጭ ንግድ ወይም የውስጥ ሸቀጥ በዛ ወደብ ማስተላለፍ ከቻለች ልደቱ የፖለቲካ ደንቆሮ ነኝ፣ ከፖለቲካ ወጣ ወይንም ደግሞ የመጀመሪያውን ሸከት ትልካለ፣ በሱ እሱም ሌላ ማራጅዛውስታ የለውበትም፣ እለቃለሁ ነው የምልህ። አይቻልም፣ ኢምፖሲቢሊቲ ለማሳየት ነው። ኤኒዌይስ፣ ለምሳሌ ውሰድኩት። ኤኒዌይስ ያንተን እንትን ግን ጠቅላይ ሚኒስትሩ በመንገድ ደረጃ ቢሆን የቀደሙ ቪዲዮ ላይ በሰላም ነው እንደራደራለን፣ ግን እንዳጣንበት ሰላሳ ዓመት ለማስመለስ ሰላሳ ዓመት አንቆይም። አንዳንድ ጊዜ ህብረተሰብ ነው የሚያዳምጥን እና ጉንጭ አልፋ የሆነ ውይይት ማድረግ የለብህ የአገሪቱ ወታደራዊ መኮንኖች ጀነራሎች በየቀኑ እየወጡ በመገናኛ ብዙኃን እየፎከሩ በሰላም ነው የሚለውን ለምን ቦታ ተሰጥቷል? አሁን የፖለቲካ ለምን ፐርፐዝ ነው የሚያወራው ነው? ለምሳሌ ለኤርትራን የማስተላለፈው መልእክት ብሎ ከተናገረው ላይ መልእክቱ ለኤርትራ አይደለም። መልእክቱ ለዩናይትድ አረብ ኤሚሬትስ ነው። መልእክቱ ለጎረቤት ሀገሮች፣ ለዓለም አቀፍ ህብረተሰቡ፣ ለኤርትራ መንግስትም አይደለም ለአማራው እና ለኢትዮጵያ ኒስቱ ሀይል ነው። የባህር በር ይወዳል የሚባለው ለዛ ነው። ከዛ ውጭ አይደለም። ስለዚህ በሰላም ብለው ሲናገሩ በሰላም እኮ ነው የሚሉት። ብልህ ብትላይ ልልህ የምችለው ራስህን ምን ለማለት ፈልገው ነው የሚል ነው የጠየቁት። እንደወረደ የተናገሩት ማጭበርበር ነው እኮ አልኩህ፣ ቅድም እኮ አልኩህ፣ የፖለቲካ ሴራ ነው፣ ማጭበርበር ነው። ጀነራሎቻቸውን የስራ ክፍፍል ሰጥተው በጎን ፎክሩ፣ አስፈራሩ እያሉ እንደገና እሳቸው መጥተው በሰላም ነው ያልነው ይላሉ። ራሳቸውም እኮ በአንድ ንግግር እኮ የኃይል አማራጭ እንደሆነ እኮ ያቀርባሉ ተወደደም ተጠላም በማንኛውም መንገድ ይላሉ። አይደ ለምንድን ነው ምን ጠቅስላቸው ናሁን በሰላም ብለዋል ብለን እንዳልሆነ እያወቅን በዛው በተመሳሳይ ንግግር ይህንንም ስለተናገሩ ነው ስታቀርብ እንደሚዲያው ጤናማ የሆነን ጀኒውን የሆነን ንግግር እኮ የመለየት አቅም አለን። አንደኛ በመጀመሪያ ደረጃ ሞገስ በሰላም እኮ የምታመጣው በሰላም ግንኙነት ካለ ሀገር ጋር ነው አደለም ከኤርትራ መንግስት ጋር ለምሳሌ ሰላማዊ ግንኙነት የኢኮኖሚ ግንኙነት ቢኖር ጥሩ ሁኔታ፣ የዲፕሎማሲ ግንኙነታችን፣ የፖለቲካ ግንኙነታችን ጥሩ ቢሆን ከዚህ መንግስት ጋር ተነጋግሬ በዲፕሎማሲ አመጣልሁ ልትል ትችላለ። ችግር እኮ የለው ተጣልተህ በሰላም ልታመጣ ትችልም። ተጣልተህ በሰላም እንዴት ታመጣለ? ተዋግቼ አመጣለሁ እያልክ ነው ያለው እና አይዶ ለምን ኮት እናደርግላቸዋለን? በሰላምም እኮ ይላሉ ብሎ ማለት እኔ ራስን ማሞኘት ምናልባት ቅድመ ያልከውስ ሊሆን ይችላል። አንድ ጥሩ ነገር ተናግራል። ማስፈራራትም ሊሆን ይችላል ብለፊንግ፣ አስፈራርተ ወደ ድርድር እንዲገቡ እንዲያሸማግሉ እንደ አንድ ስትራቴጂ አተወስድም። ራስህን የሚያሳዝነው ነው ይሄ ነው እኮ ኢትዮጵያ ውስጥ የመጣው መሪ የጦርነትን አደጋም ይረዳ አይደለም። ጦርነት ሀገርና ትውልድን ምን ያህል ዋጋ የሚያስከፍል እንደሆነ የሚረዳ አካል አይደለም። በጦርነት እንደዚህ ፍለርት አታደርግም። ጦርነት ዘግናኝ ነገር ነው። የትውልድን ሕይወት የብዙዎችን ሕይወት የሚቀጽፍ ነገር ነው። በሱ መቀለድ የለብን እየቀለሉ ጦርነቱን ነገ አሁን እሳቸው አይቆጣጠሩትም። ከልባቸው ባያምኑበትም ጦርነት እንዲነሳ እንኳ ባይፈልጉ፣ ሌላው ሀይል ያስመሳው እወረራለሁ ብሎ የሰጋ የተዛተበት ያስፈራሩት አካል ነገ ለእኔ የተመቼ ጊዜና ሁኔታ ተፈጥሯል ባለው ሰዓት ሊያስመሳው ይችላል። ተጠያቂ ናቸው እሳቸው። እኔ የመጀመሪያውን ጥይት አልተኮስኩም ማለት ትርጉም የለውም። ያኔ ጦርነቱን ወረድ ጀምረውታል፣ ጀምረውታል። አሁን የኤርትራ መንግስት ኢትዮጵያን ለመውጋትና ወደ ኢትዮጵያ ጥይት ለመተኮስ እኮ ልጅት መስት የሆነ ግራውንድ አለ አለው እየተዛተበት እኮ እየመጣንበት ነው እየተባለ ጥሩ አምና ለዚህኛው ወደብ ወደዛ ደግሞ ትንሽ እንትኑን እንውጣ። ኢትዮጵያ የወደብ ባለቤት አገኘች የተባለ ወይ የተዘገበውና በማግስቱ በሶስተኛው ቀን አስታውሳለሁ፣ የጨረቃ ወደብ ስም አውጥተለት ነበረ አንድ አመት ከምናምን በፊት የአሁኑንስ በምን ትገልጸዋለህ? የአሁኑ ነው ኦቨርል ምናልባት ታስታውሳለህ፣ ሞገስ የተናገርኩትን አንድ ወር ነበር አደ የተሰጠው ጊዜ ይፈረማል ተብሎ፣ ቃል በቃል የተናገርኩትን አስታውሳለ። በተግባር ሊፈጸም የሚችል አይደለም ፋይዳ የለውም። አሁን የኢትዮጵያ መንግስትም ቀስ ብሎ ውሾን ያነሳ ውሾ ብሎ ሾከክ ብሎ ከዚህ ሂደት ይወጣል ብዬ ነበር የተናገርኩት። ምን ያህል ሰዎች እንደተንጫጩ ታስታውሳለህ? ያን አይደለም ለመተቸት እንደሞከሩ ታስታውሳለህ? ያለው ነው የሆነ አሁንም እየተናገርኩ ያለሁ ተመሳሳይ ነበር። በምንም ተአምር አሁን በተያዘው መንገድ የባህር በር የማግኘት እድላችንን የበለጠ ውስብስብና ሩቅ እናደርገዋለን እንጂ አይሳካም። አራት ነጥብ ከተሳካ ጨክኜ ነገርኩ። እድሜ ልኬን በኢትዮጵያ ፖለቲካ ነው የኖርኩት፣ ብዙ ነገር ኢንቨስት አድርጌያለሁ። ከተሳካ እኔ ፖለቲካ አላቅም ማለት ነው። እኔ የፖለቲካ ማይም ነኝ ማለት ነው። በማግስቱ የፖለቲካ ጫማ ይንሰቅላል። በጣም ጥሩ ጥሩ። መደጋገም አያስፈልግም። ይህን ለማስታወስ ከዚህ በፊትም ፕሬድ የተናገርክበት አስተያየት ስላለ ለዛ ነው ያመጣሁት። ያው ስሰራ ፌርነሱ ማስረጃም ስለሚያስፈልግ ምናልባት ከጨረቃ ወደ ጠረባ ወደብ ቢሆን ጉልበትም ስላለው በቃላት የመጫወት ፍላጎት የለኝም። ቀልድ ነው። አሁን እኮ የሚያሳዝነው ብንመስልህ እያለቀ ያለው ህዝብ ነው። ልጆቻችን ናቸው ነገ ተምረው ኢንጂነር መሆን የሚችሉ ዶክተር መሆን የሚችሉ ልጆች ናቸው በጦርነት እየተማገዱ ያሉት አዝናለሁ እንደኔና እንዳንተ ላፕቶፕ ይዘው መኝታ ቤታቸው ቁጭ ብለው የሚቀሰቅሱ ወዳጆች አሉ ጦርነትን እንደቀላል ነገር ሰላሳ ዓመት ሙሉ በኢትዮጵያና በኤርትራ መካከል በተካሄደው ጦርነት ስንት ሀብት ንብረት ነው የወደሙ ስንት ወጣት ነው የሞቱ በባድመ ጦርነት ስንት ወጣት ነው በሁለቱም ወገን ያለቀው አሁን ባለፉት ሁለት ሶስት ዓመታት በተካሄደ ጦርነት ከሚሊዮን በላይ ህዝብ ነው ያለቀው። መቼ ነው ይሄ የደም ጥማታችን የሚቆመው? መቼ ነው ይሄ ጭካኔያችን የሚቆመው? መቼ ነው በትውልዱ ህይወት እየፈረድን የምንቀጥለው? እኛ አሁንም ጦርነትን አማራጭ አድርገን ሌላ ሉዓላዊ ሀገር እንወራለን ብለን እንነሳለን። በታሪካችን ለመጀመሪያ ጊዜ ወራሪ ሆነን አናውቅም። ተወራሪ ሆነን ነው የምናውቀው። ራሳችንን በመከላከል ጥቅማችንን በማስከበር ነው የምንታወቀው። በታሪክ አንድም ጊዜ የኢትዮጵያ ወራሪ ሆን አሁን የወራሪነት ጦርነት ከዚህ ሁሉ ማዕት በኋላ አዋጅና ደጋፊ የሆነን እንቆማለን። የሚያሳዝን እኮ ነገር ሀሳብ ገበታ፣ ሀሳብ ያለ ልዩነት፣ ሚዛናዊነት እንዲሁም በአሳታፊነት የሚንሸራሸርበት ቤት። በሀሳብ ገበታችን ወቅታዊ፣ ማህበራዊ፣ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ።